አሰላሙ ዓለይኩም ወራህመቱላሂ ወበረካቱሁ ድንተገብሯቸው የኡስሚ ቢዝ ሬት የትክቻንሰቦች አድማጭ ተመልካቾቻችን እንዴት አላችሁ? ከያላችሁበት ቦታ ሰላም መልካሙ ተመኘው። የ15 ሀገራት የጥቁር ገበያ የምንዛሬ ዋጋ መረጃ በስንት እየተዘረዘረ ይገኛል? ጨመረ ወይንስ ቀነሰ? አብረን እናያለን። እንዲሁም በንግድ ባንክ ስንት እየተዘረዘረ ይገኛል የሚለውንና ከፍተኛውን ዋጋ እየሰጡ የሚገኙት ባንኮች ወይንም በከፍተኛ ሁኔታ እየዘረዘሩ የሚገኙት ባንኮች የዕለተ ሐሙስ ከሰዓት በኋላ በስንት እየተዘረዘረ ይገኛል አብረ እናያለን። እስከ ብዶ ፍጻሜ አብራችሁን ቆዩ። መረጃ አናንዛዛም ወደ ገደለው ነው እንቅጭቅጩን እንነጋግራለን ቪዲዮአችን ላይ ሼር እያረጋችሁ አብራችሁን ተሻገሩ። አዲስ ከሆናችሁ ደግሞ ዌልካም ተቀላቀሉን፣ ሰብስክራይብ እያረጋችሁ በቅድሚያም የመረጃ ምንጫችን የኢትዮጵያን ብላክ ማርኬት ደትኮም በድረገጹ እንዳስነበቡ ከሆነ 100 የአሜሪካን ዶላር 17965 ብር እንደሚሸጥና አንድ አሜሪካን ዶላር 179 ብር ከ65 ሳንቲም የተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት ደትኮም በድረገጹ አስነብቧል። በንግድ ባንክ አንድ አሜሪካን ዶላር 148 ከ41፣ በሂጅራ ባንክ 149 ከ79 በአቢሲኒያ ባንክ 150 ከ06 እንዲሁም በአዋሽ ባንክ 149 ከ35። ከፍተኛውን ክፍያ እየሰጠው የሚገኘው ባንክ አቢሲኒያ ባንክ ነው የአሜሪካን ዶላርን በተመለከተ። በመቀጠል ዩሮ እናስከትላለን። 100 ዩሮ የመረጃ ምንጫችን እንዳስነበበው ከሆነ 20688 ብር እንደሚሸጥና 1 ዩሮ 206 ከ88 በመዘርዘር ላይ ይገኛል። በንግድ ባንክ 171 ከ18 በሂጅራ ባንክ 174 ከ39 በአቢሲኒያ ባንክ 173 ከ66 በአዋሽ ባንክ 172 ከ79 አሁንም በድጋሚ ከፍተኛውን ክፍያ እየሰጠ የሚገኘው ባንክ አቢሲኒያ ባንክ ነው። ስዊዝ ፍራንክን አስከተልም። 100 የስዊዝ ፍራንክ በጥቁር ገበያ የመሸጫ ዋጋው 22210 ብር እንደሚሸጥና አንድ የስዊዝ ፍራንክ 222 ብር ከ10 ሳንቲም እየተዘረዘረ እንደሚገኝ ከጥቁር ገበያ ደረገ ጽላ ያገኝ ነው መረጃ መለክታል። በንግድ ባንክ 181 ከ11 እንዲሁም በአቢሲኒያ ባንክ 184 ከ76 በአዋሽ ባንክ 179 ከ49 ከፍተኛውን ክፍያ እየሰጠ የሚገኘው ባንክ የስዊዝ ፍራንክን በተመለከተ አቢሲኒያ ባንክ ሆኖ ተመዝግቧል። በመቀጠል ወደ አረብ ሀገራት እንሸጋገርና በቀዳሚነት የምናየው በዓለማችን በምንዛሬ መጠኗ አንደኛ ደረጃ ላይ የተቀመጠችውን አንድ መቶ ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት የመጀመሪያውን ቦታ ይዛለች ኩዌት። በዚህም 100 የኩዌት ዲናር 58424 ብር እንደሚሸጥና አንድ የኩዌት ዲናር 584 ብር ከ24 ሳንቲም እየተዘረዘረ ወይም የተሸጠ እንደሚገኝ ነው የወጣው መረጃ የሚያመለክተው። በንግድ ባንክ 474 ከ79 እየተዘረዘረ ይገኛል። በመቀጠል የምናየው ኳታር ሪያልን በተመለከተ ነው። 100 የኳታር ሪያል በጥቁር ገበያ 4765 ብር እንደሚሸጥና አንድ የኳታር ሪያል 47 ብር ከ65 ሳንቲም የተዘረዘረ እንደሚገኝ የወጣው መረጃ ያመለክታል። በመቀጠል ካናዳን ዶላር እናስከትላለን። 1 ብር ድምሽት እና 1 ካናዳ 127 ብር ከ49 ሳንቲም በመዘርዘር ላይ ይገኛል። ያው እናስከትላለን። 100 የአውስትራን ዶላር 11711 ብር እንደሚሸጥና 1 አውስትራን ዶላር 117 ብር ከ11 ሳንቲም የተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት ደት ኮም በድረገጹ አስነብበዋል። በመቀጠል የሳውዝ አፍሪካን ራንድ እናስከትላለን። 100 የሳውዝ አፍሪካን ራንድ 905 ብር እንደሚዘረዘር እና 1 የሳውዝ አፍሪካን ራንድ 9 ብር ከ05 ሳንቲም የተዘረዘረ ይገኛል። በመቀጠል የሳዑዲ አረቢያን ሪያል እናያለን። 100 የሳዑዲ ሪያል በጥቁር ገበያ የመሸጫ ዋጋው 4784 ብር እንደሚሸጥና አንድ የሳዑዲ ሪያል 47 ብር ከ84 ሳንቲም የተሸጠ እንደሚገኝ መረጃው ያመለክታል። በንግድ ባንክ አንድ የሳዑዲ ሪያል 39 ከ57 እንዲሁም በሂጅራ ባንክ አንድ የሳዑዲ ሪያል 42 ብር ከ40 ሳንቲም እንዲሁም በአዋሽ ባንክ አንድ የሳዑዲ ሪያል 42 ብር ከ40 ሳንቲም በተመሳሳይ የተዘረዘረ ይገኛል። በመቀጠል የምናየው የኢማራቶችን ዲርሃም በተመለከተ ነው። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ እንዳስነበበው ከሆነ 100 የኢማራቶች ዲርሃም በጥቁር ገበያ የመሸጫ ዋጋው 48 48 ብር ከ85 ሳንቲም በመዘርዘር ላይ ይገኛል። ወይንም 100 የኢማራቶች ዲርሃም 4885 ብር እንደሚዘረዘር ነው መረጃው የሚያመለክተው። በንግድ ባንክ 1 ኢማራቶች ድርሃም 40 ብር ከ40 ሳንቲም በሂጅራ ባንክ 43 ብር ከ80 ሳንቲም እንዲሁም በአዋሽ ባንክ 43 ከ33 እየተዘረዘረ እንደሚገኝ የወጣው መረጃ ያመለክታል። በመቀጠል የምናየው ፓውንድ ስተርሊንግን በተመለከተ ነው። 100 የፓውንድ ስተርሊንግ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ እንዳስነበበው ከሆነ 473 ብር እንደሚሸጥና አንድ የፓውንድ ስተርሊንግ 234 ከ73 እየተዘረዘረ እንደሚገኝ መረጃ ያመለክታል። በመቀጠል የምናየው የኢንዲያን ሩፒን በተመለከተ ነው። 100 የኢንዲያን ሩፒን 202 ብር እንደሚዘረዘርና አንድ የኢንዲያን ሩፒን ሁለት ብር ከ02 ሳንቲም የተዘረዘረ ይገኛል። በመቀጠል የምናየው በዓለማችን በምንዛሬ መጠኗ ሁለተኛ ደረጃ ላይ የተቀመጠችው ባህሪን እናያለን። 100 የባህሪን ዲናር 47598 ብር እንደሚሸጥና አንድ ባህሬን ዲናር 475 ከ98 እየተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። ጆርዳን ዲናር እናስከትላለን። 100 የጆርዳን ዲናር 25313 ብር እንደሚሸጥና አንድ ጆርዳን ዲናር 253 ከ13 እየተዘረዘረ እንደሚገኝ የወጣው መረጃ ያመለክታል። በመቀጠል የምናየው የኦማን ሪያልን በተመለከተ ነው። 100 የኦማን ሪያል 46688 ብር ድምሽጥና አንድ የኦማን ሪያል 466.88 እየተዘረዘረ እንደሚገኝ ከጥቁር ገበያ ድረ ገጽ ላይ ያገኘነው መረጃ ያመለክታል። የ15 ሀገራት የጥቁር ገበያ የምንዛሬ ዋጋ ዝርዝርና የዋጋ ተመን ይህን ይመስላል። የባንኮችን መረጃ በዚህ መልኩ አስደምጫችኋለሁ። ቪዲዮዎችን ላይክ፣ ሼር ማድረጋችሁን አትርሱ። አሰላሙ አለይኩም ወረህመቱላሂ ወበረካቱ።